ሰላም ጤና ይስጥልን። ከኦሮሚያ ሚዲያ ኔትወርክ የቀጥታ ስርጭት ዜና እናሰማለን። በመጀመሪያም አርዕስተ ዜና፣ የአምቦ ተማሪዎች ዛሬ ህዝባዊውን የእንቢተኝነት ንቅናቄ ዳግም አፈነዱ። የኮማንድ ፖስቱ ለጸረ ኃይሎች ከለላ ሰጥታቸዋል በማለት የቡራዩ ነዋሪዎችን ማሸበሩን ቀጥሎበታል። የድሬዳዋና የአወዳይ ከተሞች በአጋዚዎች እየተሸበሩ መሆናቸው ተጠቆመ። በርካታ የደብረ ማርቆስ ዩኒቨርሲቲ ተማሪዎች በጸጥታ ኃይሎች ታሰሩ። አድማጮቻችን አሁን ዜና በዝርዝር እናሰማለን። ከዜናው ጋር ደጀኔ ጉተማ ነኝ። የአምቦ ተማሪዎች ሌላ ዙር የአንገዛም ባይነት ህዝባዊ የተቃውሞ አብዮት ዛሬ በአምቦ አፈነዱም በሰላም ባስና በሶስት የህዝባዊ ወያኔ ሐርነት ትግራይ ተሽከርካሪዎችም ላይ እርምጃ ወሰዱ። ዛሬ ከቀኑ ስድስት ሰዓት አካባቢ ከአምቦ ሁለተኛ ደረጃ ትምህርት ቤት የተጀመረው የተማሪዎች የነፃነት አብዮታዊ ንቅናቄ ወደ አምቦ ፕሪፓራቶሪ ጮሪ አዋሮ ወደ አዲስ ከተማና ሌሎች ትምህርት ቤቶች እንደ ሰደድ እሳት ተቀጣጥሎ አጋዚዎችን ውጥረት ውስጥ መክተቱን የአምቦ ምንጮች ገልጸዋል። የአምቦ ተማሪዎች ዶክተር መረራን ጉድናን ጨምሮ በርካታ በጥላቻ የታሰሩ የኦሮሞ እስረኞች ያለአንዳች ቅድመ ሁኔታ በአስቸኳይ እንዲፈቱም አሳስበዋል። የአምቦ ተማሪዎች የህዝባዊ ወያኔ ሀርነት ትግራይን የኮማንድ ፖስት የአስቸኳይ ጊዜ አዋጅ በመጣስ ባቀጣጠሉት ህዝባዊ እንቢተኝነት ወያኔ አይገዛንም፣ የአስቸኳይ ጊዜ አዋጁን አንቀበልም፣ አጋዚ አይገዛንም፣ ወታደራዊ አገዛዝ ይብቃ የሚሉና ሌሎች መፈክሮችንም አንግበዋል። ከመፈክሮቹም በተጨማሪ በወያኔ ስርዓት አንገሽግሾናል፣ የፖለቲካ እስረኞች ይፈቱ፣ ዳውን ዳውን ወያኔ የሚሉና ሌሎችንም አሰምተዋል። የአምቦ ተማሪዎች በመላው የአምቦ ከተማ የአስቸኳይ ጊዜ አዋጁን በመጣስ ለቀድሞ ለተቃውሞ አደባባይ በወጡበት ወቅት የተማሪዎቹም ቤተሰቦች ልጆቻቸውን ከአጋዜዎች ለመታደግ አደባባይ ወጥተው ሁኔታውን በአይነ ቁራኛ ይከታተሉ ነበር። በተለምዶ ቶታል ተብሎ በሚጠራ አካባቢ መንገድም ለጊዜው ተዘግቶ ነበር። የአምቦ ተማሪዎችን የአደባባይ ተቃውሞ ወይም እንቢተኝነት ለማስቆም አጋዜዎች የአምቦ ከተማን ሲያምሱ እንደነበር የአይን ማኞች አረጋግጠዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በርካታ መምህራንና ተማሪዎች በአጋዚ ወታደሮች ታፍነዋል። በአምቦ ከአምቦ የሚወጡ መረጃዎች እንደሚያመለክቱት አምቦ ከፍተኛ ውጥረት ውስጥ ገብታለች። ተመልካቾቻችን በአምቦና በሌሎች አካባቢዎች በነፃነት ታጋዮችና በኮማንድ ፖስቱ የአጋዚ ወታደሮች መካከል እየተካሄዱ ያሉትን ህዝባዊ ትንቅንቆችን እየተከታተልን እናቀርባለን። ወደ ሌሎች ዜናዎች ስናልፍ የህዝባዊ ወያኔ ሀርነት ትግራይ የኮማንድ ፖስት የጸጥታ ኃይሎች ለጸረ ሰላም ኃይሎች ከለላ ሆናቸዋል በማለት የቡራዩ ነዋሪዎችን ማሸበሩን ቀጥለውበታል ሲሉ ምንጮች ለኦሮሚያ ሚዲያ ኔትወርክ ገለጹ። ምንጮቹ እንደገለጹት ከአሸባሪ ቡድኖች ጋር አብራቸዋል፣ ኦሮሚያ ሚዲያ ኔትወርክንና እሳት ቴሌቪዥኖችን ተከታትላቸዋል ብለው ተብለው በኮማንድ ፖስት የተወነጀሉ ዜጎች በገፍ እየታሰሩ እና እየተዋከቡ ናቸው። የኦሮሚያ ክልል ከፍተኛ ባለስልጣናት ተገኝተውበታል በተባለውና በቅርቡ በተካሄደው ስብሰባ ላይ የኮማንድ ፖስቱ የቀድሞን የቡራዩ ከንቲባ አቶ አባ ጂፌንሳን ከስልጣን ማውረድና ሌላ ከንቲባ መሾምን ለመግለጽ ያዘጋጀው መድረክ በህዝባዊ ተቃውሞ መበተኑ ይታወቃል። በመሆኑም ይላሉ የቡራዩ ነዋሪዎች፣ አዲሱ የኮማንድ ፖስት ከንቲባ ማን እንደሆነ ለነዋሪዎቹ እንግዳ ነው። በቅርቡ በቡራዩ በተካሄዱ ስብሰባዎች ተሰብሳቢዎቹ ጸረ ሰላምና አሸባሪ በመካከላችን የሉም። አሸባሪው ገዳይና ስራ አጥነትን ያንሰራፈው አካል ነው። በፈሰሰው የልጆቻችን ደም ልባችን ደምቷል ማለታቸው አይዘነጋም። የኮማንድ ፖስት የጸጥታ ኃይሎች ጨለማን ተገን በማድረግ በርካታ ወጣቶችን ከመልካ ጀብዱ አፍኖ ማሰራቸውን የድሬዳዋ ምንጮች ገለጹ። ነሐሴ 6 ቀን 2016 ዓ ም ተካሂዶ የነበረውን ህዝባዊ ንቅናቄን ተከትሎ በርካታ ሰዎች በየጊዜው እየታሰሩ መሆናቸውን የገለጹት የድሬዳዋ ምንጮች በአሁኑ ወቅት በርካታ የመልካ ጀብዱ ወጣቶች በአካባቢው ፖሊስ ጣቢያ ታስረው ይገኛሉ ብለዋል። የንግድ ማዕከል የሆነችው ድሬዳዋን ማሸበር በድረዳዋም ከተማም ይሁን በሀገሪቷ ዜጎች ላይ አሉታዊ ጫና እንደሚኖረው የድሬዳዋ ምንጮች ይናገራሉ። በተመሳሳይ ሁኔታ በምስራቅ ሐረርጌ በአወዳይ የኮማንድ ፖስት ቡድኖች ከተማዋን በማሸበር በርካታ ሰዎችን በማሰር እና በማዋከብ ላይ ይገኛሉ በማለት የአወዳይ ምንጮች ገልጸዋል። በመጨረሻም በአማራ ክልል ከደብረ ማርቆስ ዩኒቨርሲቲ በርካታ ተማሪዎች በትግራይ ህዝብ ነፃነት ግንባር ታጣቂዎች ታፍነው ከተወሰዱ በኋላ የት እንደደረሱ እንደማይታወቅ የጎጃ ምንጮች ለኦሮሚያ ሚዲያ ኔትወርክ ገልጸዋል። ምንጮቹ እንደገለጹት በርካታ የደብረ ማርቆስ ዩኒቨርሲቲ ተማሪዎች በህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ታፍነው ከተወሰዱ ከሁለት ሳምንታት በላይ ቢያስቆጥሩም ተማሪዎቹ እስካሁን የት እንደደረሱ አይታወቅም። በኮማንድ ፖስቱ የአጋዚ ታጣቂዎች ከታፈኑ የደብረ ማርቆስ ዩኒቨርሲቲ ተማሪዎች መካከል የአደታ ሻንቆ የአራተኛ ዓመት የህግ ተማሪ፣ ድርባ ተረፈ የሶስተኛ ዓመት ተማሪ፣ ተማሪ ሌልሳ የሶስተኛ ዓመት ተማሪ እና ተማሪ ደረሰ የሶስተኛ ዓመት ተማሪ ጥቂቶቹ ናቸው ተብለዋል። የትግራይ ህዝብ ነጻነት ግንባር ወያኔ ገና ከጅምሩ የተማረውን የህብረተሰብ ክፍልና ባለሀብቶቹን የስርዓቱ አደጋ ብሎ መፈረጁም አይዘነጋም። እንግዲህ ውድ ተመልካቾቻችን ለዛሬ ያዘጋጀነው የዕለቱ ዜና በዚሁ ተጠናቋል። ደጀኔ ጉተማ መልካም ቆይታ።